ማሌ ከመራህን ስላበረከት ፋሚሊዎች እንዴት ናቸው? አላችሁ አለን። ዛሬ አብረን እንስራ ምንድነው ልትሉ ትችላላችሁ። ይህ ምን ይመስላችኋል? ጤፍ አይደለም። ቀይ ጤፍ እንዳይመስላችሁ። ሌላ ይህን ተመሳሳይ አለ እንደ እህል አላውቅም። ይህ ምንድነው? ፌጦ ነው። ይህም ፌጦ ምንድነው የምናደርገው? የዚህን ያህል ወስደን እዚህ ጋር እንጨምረዋለን ማለት ነው። ተጨመር ነው በኋላ የአስር ደቂቃ ያህል እንደዚህ እንዘፈዝፈዋለን ማለት ነው። እያቸዋ እንደዚህ ከዘፈዘፍ ነው በኋላ እንደዚህ ከዘፈዘፍ ነው በኋላ ይበዛል። ወረዴ ትንሿ ሆነ ታዚህን ያህል የበዛው ማለት ነውና በወተት ነው የምንሰራው ማለት ነው። በወተት እንደምንሰራ በነገራችን ላይ ፌጦ ለስንት አይነት በሽታ መድኃኒት እንደሆነ ካቃላችሁ። ይሄ ለአስር ደቂቃ ያህል ከተዘፈዘፈ በቂው ነው። ወረዴው ካሁኑ ምን እንደሚመስል ማለት ነው ፌጦ ለብዙ አይነት በሽታዎች መድኃኒት ነው። ምክንያቱም እዚህ ሀገር ፌጦንም እንደዚህ በገንፎ መልኩ ይገነፋል፣ በስኳር ተደርጎ እንደዚህ በወተት ተፈልቶ ይጠጣል። በቃ እዚህ ሀገር በደንብ ነው የሚጠቀሙት። እኛ ጋር ደግሞ እንግዲህ በአመት አንዴ ነው። እሱንም አዲስ አመት ሲሆን እንደዚህ መስከረም አንድ ምናምን ሲል እንደዚህ ጧጧት በባዶ ወድ ምናምን ይቀብሱታል። እና ፌጦ መድኃኒት ነው። የምን ያህል መድኃኒት መሆኑን የምን ያህላቸው ታውቁታላችሁ የሚለውን ነው። so ወደ አሰራሩ እንሄዳለን። ይሄው ብችዬ እዚህ ጋር እንግዲህ አሁን ፌጦ ያሳየኋችሁ የምንሰራው ሰራ እዚህ ጋር ሚልክ አዘጋጅቻለሁ። እዚህ ጋር ደግሞ ካስተር አዘጋጅቻለሁ። ካስተር ዶቄቱ ነው፣ አንዱ ለማንተ እናደርግበታለን። እዚህ ጋር ሄን ነው። ሄን ኦሬዲ ገና ተጫው ማጥቶብኛል። ሄን ማለት ታውቃላችሁ። እዚህ ጋር አይሏን ነው፣ ኦሬንጅ አይሏን። እዚህ ጋር ዛፈራን ነው። ያው ዛፈራን ማክሰው አለብኛል አስበው እዚህ ጋር ዛፈራን ነው። እንደምታዩት ትንሽ እንጠቀማለን። እዚህ ጋር ማይዋርድ ያለኝ አረግበታለሁ። እሱም ምክንያቱም የወተቱ ሽታ ትንሽ የሆነ እንትን ሽታ እንዳያመጣ ማለት ነው። እዚህ ጋር ደግሞ ያው የዘፈዘፍ ነው ካስታ ነው። እዚህ ጋር ወረዲ ድስት ጥጃለሁ። በድስት ነው ዛሬ የምሰራው በነገራችን ላይ ምክንያቱም በብዙ ነው ስሬት ተባልኩትና ወረዲ ጋር ለጥይቅ ከሰዓቱ ላይ ማለት ነው።

ይሄ አንዱን ጉጤ ጨርሼ ጨምር ያለው። አሁን ደግሞ አንዱን ጉጤ ልጨምር ነው። ያው ሁለት ፌርሙዝ ነው የተባልኩት እና አንዳንድ ሌትር ማለት ነው። ይሄ አይደለ ሶ ያው ፌርሙዙም አንዳንድ ሌትር ይይዛል ብዬ አስባለሁ። ኤኒዌይስ ጨርሼ ባላደርገው ይመረጣል። ስትሰራ ወረድ የሚጠጣው ብዙ ነው በነገራችን ላይ። ከዛን ከካስተሩን እንጀምራለን ማለት ነው። ማድረግ አንድ ይሄ ወረድ ትንሽ ማንኪያ ናት። እና ሶስት ነው የተጠቀምበት ማለት ነው። ሶስት ተጠቅም ያለው እንዳይወፍር ማለት ነው። ከዛን ቀጣይ ምንድን ነው የምንጠቀመው? ቀጣይ በብሩሽ እና መስሏለን እንዳይጎፈልብን ማለት ነው። እንደዚህ ከማሰል ነው በኋላ ቀጣይ ምንድነው የምንጨምርበት ዛፈራል

አጌን፣ አጌን እስከሚፈላ ድረስ ማስለዋለን። ከስሳሩ ያው የጨመርኩት ዱቄት ሳር እሱ ትንሽ ወፈር እስከሚል ድረስ ከዛን ዱችዬ በዚ መልኩ ይፈላ እያለ ነው። ከዛን ምን እናደርግበታለን? ማይዋርድ እናደርጋለን። ማይዋርድ ያው ለሽታው ነው የሚጠቅመው የተፈጨ ይሄን አንድ ማንኪያ አንድ ማንኪያ ጋር ሚክስ። ከዛን እቺን አይሏን ያልኳችሁን ተፈች እስኪ ባላ አንድ እጅ ካሜራ፣ አንድ እጅ ስልክ ደብራ

እንዴት ነው እንደዚህ የሚበዛ ወይኔ ኔ ይሄን ሁሉም አልጨምረውም እያፈላ ያለው ተወተት ነው ገንፎ አይደለም ሶ ኮፈረ ማን ይጠጣዋል ይሄ ቀለው ፍየታው ነው ያኛው ኮፍ ሲሳራ ደፋው አለ እንደዚህ መልኩ ገና እየፈላ ነው ብዙም አልፈላም ከዛም ስኳር እንጨምራለን ስኳር ይሄንን ባደርግበት ይበቃዋል። ኦልሬዲ ወደ ስንት ማንኪያ ማለት ነው? ማምጣ ያ ቢያንስ 78 አስርም ይሆናል። ነው ነው ይሄ ነው ማስበው ማሻለሁ። ይባረካል። በጣም ነው የሚጠማው። ዋው አሜዚንግ! በጣም ነው የሚጠማው እጃችሁ ማቋረጥ የለበትም ማማሰል አለበት። እንዳይይስ ማለት ነው ድቅ ይሰላል። ያው ካስተር ኦይል ካስተር ኦይል ሳይሆን ካስተር ባውደሩ ማለት ነው። ቄጡ ላይ እንዳይይስ ብረት ድስቶ እንደያ ደሞ ወተት ታውቃላችሁ፣ ትንሽ ይየራሪ ታንታሉ የሆነ ሽታውን ይበክለዋል። እና ሚክስ ማረጋችሁ ምን እንዳትረሱ የማለት ያህል ነው፣ ማስጠንቀቂያ ነው። እኔ ስፖርታችን ነው ማለት ነው እንደውጣችሁ መጀመሪያ ላይ ግን ወተት ውስጥ ትንሽ መጨመርበት ደስ ይለኛል። ምክንያቱም እየወፈረ መጣ፣ ሌላ አማራጭ ስለሌለኝ ወተት መጨመር ነው። ተወፈረ ምቼም በኋላ አረግባት ሁለት ሊትር ማለት ነው። ማሻላህ ይተባረካላል። በዚህ መልኩ እየፈላ ነው እንደምታዩት፣ የሚያምረው አልወፈረም፣ አልቀጠለም። ማሻላህ በዚህ መልኩ ጣጥቆ ወተት ነው፣ ፌጦ ፌጦ ነው፣ ዘፈራን ዘፈራን ነው ማይዋርድ ታውቃላችሁ። ሁሉም ነገር ለሰውነት ጠቃሚ እንደሆኑ ታውቃላችሁ ሁላችሁ ማለት ነው። እና እንደዚህ በምታፈሉ ሰዓት ተፈለጋችሁ ለራሳችሁ እያፈላችሁ ሆድ ያጠዳል ምናምን፣ ምክንያቱም ሆድ ያጠዳል ምንድነው፣ እንትን ይሄ ምንድነው ፌጦ ማለት ነው። ፌጦ መድኃኒት እንደሆነ ሁላችሁም ታውቃላችሁ። እና እንደዚህ እየሰራችሁ ተጠቃሚ ላችኋለሁ፣ ትወዱታላችሁ። የፊታ ይብሳል። ፌጦ አሁን መፍሰል አለበት ቶሎ ይበስላል። እና ጅመልኩ ወተቴ ፈልቷል። ፌጦ የት ትላላችሁ? ተወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ፕሌስ አባራታቶ ስወዳችሁ፣ ስወዳችሁ፣ ስወዳችሁ ይሄን ቪዲዮ የምታዩት ማለት ነው።